ሰላም፣ ሰላም ውድ ተማሪዎች፣ ይህ ለርኒፋይ ሂዩብ ቻናል ነው። በዚህ ቻናል ለተማሪዎች ወሳኝ ወሳኝ የሆኑ ትምህርታዊ መረጃዎችን እንዲሁም አንዳንድ ትምህርቶችን የምናደርስበት ምርጥ ቻናል ነው። ስለዚህ ሁላችሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዚህ በመቀጠል ሁላችሁም እየጠበቃችሁ ያላችሁትን የፍሬሽማን ተማሪዎች ዩኒቨርሲቲ መግቢያ ቀን እንዲሁም ደግሞ የሪሚዲያል ተማሪዎች አገር መቼ ይለቀቃል ና ሪሚዲያል ተማሪዎች አገር መቀየር ይችላሉ የሚሉትንም ጥያቄዎች አስመልክቶ የሰማናቸውን መረጃዎች የምነግራችሁ ይሆናል። ስለዚህ ቪዲዮ ላይክ በማድረግ ጀምሩ። አሁን ወደ መረጃዎቹ ልለፍ። የመጀመሪያው ጥያቄ የሆነው ፍረሽማን ተማሪዎች መቼ ወደ ተመደቡበት ዩኒቨርሲቲ ይገባሉ የሚለው ሲሆን እስካሁን በግልጽ ከትምህርት ሚኒስቴር የወጣ መረጃ ባይኖርም ብዙ መረጃዎች እንደሚያሳዩት መረጃ ከሆነ ከመስከረም ሰባት ጀምሮ እስከ አስራ አምስት ባሉት ቀናት ውስጥ ይለቀቃል ተብሎ ይጠበቃል። ስለዚህ ሁላችሁም ካሁኑ ዝግጅታችሁን አጠናቃችሁ ብትጠብቁ የተሻለ ይሆናል ማለት ነው። ወደ ሁለተኛው መረጃ ሳልፍ ደግሞ የሪሚዲያል ተማሪዎች አገር መቼ ይፋ ይሆናል የሚለው ሲሆን ከአምና ተማሪዎች አንጻር ሲታይ የአምናዎቹ በኅዳር ነበር የገቡት። የዘንድሮቹ ግን ብዙ መረጃዎች እንደሚጠቁሙት እስከ ጥቅምት 30 ድረስ እንደምትገቡ ነው። አዲስ መረጃዎች እንደወጡ ደግሞ ቶሎ የምናደርሳቸው ይሆናል። ለዚያም ደግሞ የቴሌግራም ቻናችንን ጆይን ማድረግ እንዳትረሱ። ሌላው ደግሞ የሪሚዲያል ተማሪዎች አገር መቀየር ይችላሉ የሚለው ነው። ይህን አስመልክቶ በግልጽ የወጣ መረጃ የለም። ነገር ግን የአምና ተማሪዎች ማስተካከል እንዲችሉ እድል ተሰጥቷቸው ነበረ። ስለዚህም ከዚህ አንጻር ስናየው በዘንድሮም ማስታከል የምትችሉበት ሁኔታ ሊኖር ይችላል ማለት ነው። ሌሎች መረጃዎች እንደደረሱትም ቶሎ የምናደርሳችሁ ይሆናል። ስለዚህ ይህን ቻናል ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም የቴሌግራም ቻናሉን ጆይን በማድረግ ፈጣን መረጃዎችንና የትምህርት ማቴሪያሎችን የምታገኙበት ይሆናል። የቴሌግራም ቻናል ሊንኩን ኮመንት ላይ ታገኙታላችሁ። ለዛሬ የነበረ መረጃ ይሄን ይመስላል። በቀጣይ ደግሞ ሌሎች መረጃዎችን እንደወጡ የምናደርሳችሁ ይሆናል። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።